አሰላሙ አሌይኩም ረማቱላሂ ባረካቱ እንዴት ናችሁ? ሰላም ነው፣ አማን ነው አለን፣ አልሐምዱሊላህ እናንተ እንዴት ናችሁ? ሳብስክራይብ አድርጉኝ አበረታቱኝ፣ ማለት ነው። አሁን የማሳያችሁ ካሮ የካሮት ካብሳ አሰራር ማለት ነው ማሳያችሁ። በጣም ይጣፍጣል፣ ሰልታችሁ ቅመሱት፣ ወላሂ እና ላይክ አድርጉኝ ሰብስክራይብ አድርጉ ማለት ነው። አይከፈልበት ምን ቸግራለሁ። ሰብስክራይብ መሻላት ያላችሁ ይታ አለ ምን ላይ ከና ሰብስክራይብ የለም ማለት ነው። አርጉ ስወዳችሁ እንግዲህ ይህን ይመስላል። ታውኝ ገና ተፈጭም ፈጫው ተፈጨ ተፈጨ

ዘይት ይደረጋል ይጠራል፣ ማለት ነው። እየተቁላላ ነው ምንም ሽንኩርት ሳይደረግ ይሄን እንደ ሽንኩርት ንከሽ ነውና ሽንኩርት ሳይደረግ እንደ ሽንኩርት ነው ይሄ የሚላለው ማለት ነው። እና በጣም ከለሩ ራሱ በጣም ነው የሚያምር። ወላሂ ብርቱካናማ ነው የሚሆነው። በጣም ያምራል፣ የሚገርማችሁ ጣሙ ራሱ በጣም ቆንጆ ነው። ሰብሳችሁ ቅመጡት። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። ስወዳችሁ ስወዳችሁ፣ አበረታቱኝ እያያችሁ አትለፉኝ። ሻዳ እ ምነው እናንተ ደሞ ደግሞ እናንተ ደሞ ለምንድን ነው የማታበረታቱኝ? ዋይ ዋይ ዋይ! ለምን ለምን ለምን ለምን ምግብ የሚሰራ ሰው አትፈልጉም እንዴ? የማትፈልጉ ከሆነ ተናገሩ እንዳቆም ሌላ እንድሰራ ያው ይጠቅማል ብዬ ነው እ ሌላ መስራት ችግር የለውም። ይህ ጠቃሚ ነው፣ ምግብ ማስራት ኩራት ተደረገ፣ ቅመም ማለት ነው። ቅመም ተደረገ እንግዲህ እንግዲህ ትንሽ ማሰላል። የዛሬ ምሳችን ይሄን ይመስላል። ዛሬ ካብሳ ነው የምንበላው። ካብሳ ከበላን ቆየን እና ካብሳን እንበላው ላስተዋለ ወደፊት ይ ዶሮችን እንደዚህ ታጥቦ በሌሙንና በ በሌሙንና በ በጥረጫው ተሰርቶ ቀርቧል ማለት ነው። እንግዲህ ተከታተሉ። ወደ ብረድስቱ ወደ ብረድስቱ ገባ። ቢስሚላ ረህማን ራሂም

እያማሰልን እያማሰልን ደኩሽ ነው በመቁለው ማለት ነው። እያማሰልን እያማሰልን በመቁለው ትንሽ እናማስለዋለን። ከዛ ይለካል ማለት ነው።